በቀይ ባህር ጉዳይ የማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ የማንወያይ በገቢ መሰብሰብ ማንወያይ፣ ምን ትርጉም አለው? ምክንያቱም ገቢ ሰብሰበን ሰብስበን ግሪን ሌጋሲ ተክለን ተክለን፣ ፍላጎታችን ሰላም አነት ብልጽግና ነው በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካል እንተዋለን። መነጋገር ግን ለምን እንፈራለን? ነው መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶ አያውቅም። ማንም እዚህ ጋ ተከዜ ኤርትራን፣ እዚህ ጋ ጣና ሱዳንና ግብጽን፣ እዚህ ጋ ባሮ ይኸው፣ ባሮን ተመርክቶ ጋምቤላ ጋ ነው ተነሳ፣ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል። ግን ተፈጠረ፣ ሄደ ሳውት ሱዳን። እዚህ ጋ ኦሞ አለ ሆሞ በዚህ ጋር መጥቶ ኬንያ ይገባል። እዚ ጋር ገና ዳዋ ከዚህ ይመጣል፣ ሶማሊያ ይሄዳል። ዋቢ ሸበሌ ከዚህ ይመጣል፣ ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ ማይወስድ ውስጥ ማይወስድ ማን ነው? ጅቡቲ ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት። ሱዳን ተከዜና ናይል አላት። ሳውት ሱዳን ባሮ አላት። ኬንያ ኦሞ አላት። ሶማሊያ ዋቢሸበሌ አላት፣ ገና ዳዋ አላት። እኛ ያልሰጠነው ጎረቤት ቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ። ተቀባይ ብቻ ብንሆን ችግር የለውም። አንድ አገር ለኢትዮጵያ አንድ ሊትር ውሃ ፍሬሽ ውሃ የሚሰጥ አገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን ግን የእናንተን እንካፈል የእኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የእኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው ያጣላል። አሉላ አባ ነጋ ራሱ ቀይ ባሕር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል፣ ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተን የሚችል ዊዝደም አለበት። ቀይ ባህር ለእኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ ሱናሚው ሲመጣ ወፎቹ ገብቷቸዋል። ከላይ ተፈጥሮም ማየት ኢምፖርታንት ስለሆነ፣ ሁለተኛ አክሱማይት ኪንግደም ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ምን ፋክት አለው የሚለውን ለማሳየት አክሱማይት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል፣ አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባሕርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማዊት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባሕር ስንቀርብ እና ስንርቅ የሚለው ቤዝዶን ዴስ ነው። ዝም ብሎ አይደለም ቤዝዶን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። አስር ከነበሩ ሀያዛን አንዱ ነበርን። ሀያ ከነበሩ አንዱ ነበርን። ስንርቅ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ለማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆን ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም፣ ማድረግ የለብንም፣ በግድያ በጦርነት መሆን የለበትም። በግድያ እና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ እንነጋገርበታለን። እንዴት እንደሚፈጸም አብረና ያለን ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜው እንደምታዩት ቀይ ባሕር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። ነበረ የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንዌ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ።